ሩሲያ ከዩክሬን ግዛቶች መካከል አንዷ የሆነችውን ክሪሚያን ወደ ሩሲያ እንድታካልል ማድረጋቸውንና በሩሲያ በኩል የተወሰደው እርምጃ በሀገራቱ መካከል የነበረውን ግንኙነት የበለጠ ከማሻከሩም አልፎ ከምዕራባውያን ጋር ትንቅንቁ ጠንክሮ መቀጠሉ ይታወቃል። በወቅቱ አሜሪካና የአውሮፓ ሕብረት በሩሲያ ላይ ማዕቀቦችን ቢያስከትሉም ሩሲያ ክሪሚያን በመያዝ በጥቁር ባህር የባርሃል ጣቢያን ሙሉ በሙሉ መቆጣጠር መቻለዋም ይታወሳል። ቀጥሎም በምስራቃዊ ዩክሬን ዶንባስ ግዛት ውስጥ ያሉ ሁለት ራስ ገዞች በሩሲያ እንደሚደገፉ ፍንጮች መስጠታቸውን ተከትለው በሩሲያ የሚደገፉ እና በምስራቃዊ ዩክሬን የሚገኙ የዶንባስ ህዝቦችና የሉንጋስክ ህዝቦች አካባቢውን ለመቆጣጠር ከመንግስት ጋር ግጭት ውስጥ መግባታቸው የሚታወቅ ነው። በእንቅርት ላይ ጆሮ ደግፍ እንዲሉ እነዚህ ክስተቶች በሩሲያና በዩክሬን መካከል ጦርነት እንዲነክስ የመጀመሪያ ምልክት ሆነዋል። ባለፉት ጥቂት ዓመታት ደግሞ ዩክሬን ያቀረበችው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባልነት ጉዳይ ለሩሲያ ትልቅ የራስ ምታት ሆኖ ቆይቷል። ሩሲያም የዩክሬን የኔቶ አባል መሆን ለጥቃት ያጋለጠኛል ስትል ስጋቷን ከፍ አድርጋ ስትገልጽም ቆይታለች። ሩሲያ ሕግ ማስከበር ባለችው ዘመቻም በፈረንጆቹ የካቲት 24 ቀን 2022 ወደ ዩክሬን ድንበር ዘልቃ ጥቃት መፈጸሟም የዓለም ትልቅ መነጋገሪያም ነበር። በሁለቱ ሀገሮች መካከል የተፈጠረው መቃቃር ድንበር ተሻግሮ አሜሪካና የተቀሩት ምዕራባውያን ሀገራት ከዩክሬን ጎን ተሰልፈው ሩሲያን እንዲያወግዙ ከማድረግም ባለፈም የተባበሩት መንግስታትን ጨምሮ ምዕራባውያን ስፍር ቁጥር የሌላቸውን ማዕቀቦችን ሩሲያ ላይ ጥለውም ነበር። በአጠቃላይ ሀገራቱ የገቡበት ጦርነት የዓለምን ኢኮኖሚ ጂኦፖለቲካ በእጅጉ የፈተነ ሲሆን የነዳጅ አቅርቦት ሰንሰለት አቅጣጫና የሸቀጦች አቅርቦት ትስስር እንዲለወጥም ምክንያት ሆኖ ቆይተዋል። ይሁንና በወቅቱ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስልጣን ሊያዝ እንጂ በዩክሬን ያለውን ጦርነት በአንድ ቀን እቋጫለሁ ብለው ቃል መግባታቸውን በርካታዎች ተስፋ አድርገው ነበር። ይሁን እንጂ ዶናልድ ትራምፕ ስልጣን ከያዙ በኋላም በተለያዩ መንገዶች ጦርነቱን ለማስቆም ቢሞክሩም ሳይሳካላቸው ቀርተዋል። ትናንት በተሰማው ዜና የአሜሪካ ወታደራዊ ባለስልጣናት የዩክሬን ሩሲያ ጦርነት በሚያበቃበት ሁኔታ ላይ ለመነጋገር ኪየቭ መግባታቸው ታውቋል። ከፍተኛ የፔንታጎን ባለስልጣን ጦርነቱን ለማስቆም የሚደረግ ጥረት ላይ ለመነጋገር ዩክሬን መግባታቸውን የአሜሪካ ጦር አሳውቋል። ድሪስኮል እና ጀነራል ጆርጅ ፕሬዚዳንት ትራምፕ ወደ ስልጣ ሥልጣን ከመጡ በኋላ በዩክሬን ውይይት ካደረጉ ከፍተኛ የጦር ጀነራሎች መካከልም ናቸው። ረቡዕ ዕለት የወጡ ምስሎች ድሪስኮል ከዩክሬን መከላከያ ሚኒስትር ዴኒስ ሺሚሃል ጋር ተገናኝተው ሲጨባበጡ መታየታቸውን የአልጀዚራና የቢቢሲ ዘገባ አመላክተዋል። ሺሚያሃል በኤክስ ገጻቸው ላይ በለጠፉት ጽሑፍ በፕሬዚደንት ዜሌንስኪ በፕሬዝደንት በፕሬዚደንት ትራምፕ ከስምምነት የተደረሰበትን ታሪካዊ የመከላከያ ስምምነት ተግባራዊ ለማድረግ የሚያስችለው ቀጣይ ምዕራፍ ላይ እናተኩራለን ብለዋል። አክለው ዋሽንግተን በግምት 15 ሚሊዮን ዶላር የሚያወጣ የፓትሪዮት የአየር መከላከያ ስርዓት አጋ ቁሶችን ለመግዛት ድጋፍ ስላደረጉም አመስግነዋል። ቀደም ሲል የዩክሬን ባለስልጣናት ከልኡካን ቡድኑ ጋር የሚደረገው ንግግር መሬት ላይ ስላለው ወታደራዊ ሁኔታ እንዲሁም የተኩስ አቁም የሚደረግባቸው እቅዶች ላይ እንደሚያተኩሩ የቢቢሲ ዘገባ አመላክተዋል። አሁን ላይ በርካቶች እንደሚሉት ፕሬዚደንት ዘሌንስኪና ትራምፕ አሁን ባለው የውጊያ መስመር ላይ ጦርነቱን ለማስቆም ተስማምተዋል፣ እንዲሁም የደህንነት ዋስትና ለመስጠት ከስምምነት ላይ ደርሰዋል እያሉ ነው ተብለዋል። በርካታ መገናኛ ብዙሀን አሜሪካና ሩሲያ በግላቸው ጦርነቱን ለማስቆም የሚያስችል ምክር ሀሳብ ማርቀቃቸው መዘገባቸውን ቀጥለዋል። ፋይናንሻል ታይምስ ሮይተርስ ጉዳዩን በቅርበት የሚያውቁት ምንጮችን ጠቅሰው እንደዘገቡት የቀረቡት እቅዶች ኪየቭ የተወሰኑ ግዛቶቿንና መሳሪያዎቿን እንድትሰጥ እንዲሁም የዩክሬን መከላከያ ኃይል ብዛት በከፍተኛ ቁጥር እንድቀንስ ይጠይቃል ነው የተባለው። የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና የሩሲያ ፕሬዚዳንት ቭላዲሚር ፑቲን መልእክተኛ ኪሪል ዲማትሪቭ ባለ 25 ነጥብ የሰላም እቅድ ላይ በጋራ መስራታቸው ይታመናል ብለዋል። ይሁን እንጂ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዘገባዎቹን ማጣጣላቸውን ቢቢሲ በዘገባው አስታውሷል። ረቡዕ ዕለት ለሩሲያ ብሔራዊ መገናኛ ብዙሀን በሰጡት ምላሽ በነሐሴ ወር ፕሬዚዳንት ፑቲን እና ትራምፕ በአላስካ የተገናኙበትን ጉባኤ በመጥቀስ አሁን ባለ ሁኔታ ምንም የጨመርናው አዲስ ነገር የለም ብለዋል። ፕሬዝዳንቶቹ በነበራቸው የአንድ ቀን ስብሰባ ወቅት ስለተደረሰው ስምምነት ምንም ይፋ የሆነ ነገር አለመኖሩ ታውቋል። ፕሬዚደንት ዜሌንስኪ በተደጋጋሚ የዩክሬን ግዛቶችን አሳልፎ መስጠት የማይታሰብ መሆኑን ሲገልጹ መቆየታቸውም ይታወሳል።